ቤተሰብ እንግዲህ ዛሬ የፋሚሊዎች ቤተሰቦች፣ የጨረቃ ቤተሰቦች ዛሬ እንግዲህ ሬካርዱን ሰብረውታል ማለት ነው። በጣም ደስ ይላል ማለት ነው። አንዳንድ ጊዜ የሰው ፍቅር ስጠኝ የሰው መውደድ ስጠኝ የሚባለው ነገር ለካ እውነት ነው ማለት ነው። ሁላችንም የሰው ፍቅር ስጠን የሰው መውደድ ስጠን ማለት ነው። ሀይሜዬና ብሩኬ ጨረቃዎች ማለት ነው ፋሚሎቻቸው እንግዲህ ተጠየ ዛሬ አስር ሺ ሰብስክራይብ አስገብተውታል ማለት ነው። መልካም ጓደኛ እንደዚህ አይነት መልካም ጓደኛ ከዚህም የበለጠ ይገባሃል ማለት ነው። ከዚህም የበለጠ ይገባል። መልካም ጓደኛ፣ ትክክለኛ ጓደኛ ማለት እንግዲህ እንዲያንተነ ያለት ነው ማለት ነው። እና በጣም ደስ ይላል ከምንም በላይ ማለት ነው። እንግዲህ ደግሞ ወደ ሀያ ሺህ እየተ ይገኛል ማለት ነው። እንግዲህ አስር ሺህ ገብቷል በሀያ አራት ሰአት ውስጥ ማለት ነው። እንግዲህ የፋሚሊዎች ቤተሰቦች፣ የምርት ላይ ያላችሁ ከምንም በላይ ማለት ነው። አሰላሙ አሌኩም ወራህመቱላሂ ወበረከቱ፣ ውድና እየተከበራችሁ የቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ አለሁ አልሐምዱሊላህ ሁላችሁንም በሰላም እያለሁ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ። ባለም ዳርቻ የምትገኙ ወደ ሀገሬ ልጆች ሰላማችሁ ምን ጊዜ ምመኝላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደርጋችሁ አበረታትኝ፣ ሼር፣ ሰብስክራይብ እያደርጋችሁ ለምታበረታትኝ ከልብ ከልብ አመሰግናለሁኝ። ዛሬ እንግዲህ በአዲስ ቪዲዮ ከጅብ እያለሁኝ ማለት ነው። እንግዲህ ብሩዬ ምን እንዳለ የአራት ልጆች ወዲያጆች ታሪክ እንስራ ብሎ ማለት ነው። ብሩዬ ማለት ነው የአራት ልጆች ወዲያ ዦ ደግሞ ደሞ ታሪኩን ሰብረው ታሪክም ታሪክ ሰርተዋል ማለት ነው። እንግዲህ የጨረቃዬ ፋሚሊዎች የምርት ላይ ያላችሁ ማለት ነው። የሰው ፍቅር ስጠኝ፣ የሰማው ድር ስጠኝ የሚባለው ነገር እውነት ነው። ሁላችንም የሰው ፍቅር ስጠን፣ የሰማው ድር ስጠን ማለት ነው። የምሬ ነው። እንግዲህ 24 ሰዓት ባልሞላው ውጭ 10 ሺ ሰብስክራይብ አስገብተውታል ማለት ነው። ሪካርዱ ተሰበረ ማለት ነው። ከዚህም የበለጠ ደግሞ ሪካርዱ እየተሰበረ ይህ ማለት ነው። ምክንያቱም መልካም ጓደኛ ተናት ልጅ ይበልጣል እና ብሩዬ ደግሞ መልካም ጓደኛ፣ ልክ እንደ እናቱ ልጅ መልካም ጓደኛ ነው። ማነጽየው ይገባዋል። ከዚህም የበለጠ ይገባዋል። ለእንደዚህ አይነት ወንድም እናል እንደዚህ አይነት ጓደኛ ከዚህም የበለጠ ይገባል ማለት ነው። ሁላችሁም እንግዲህ ለምን ቻናል አትከፍቱለትም? ለምስ ለሱ ቻናል አትከፍቱለትም? እያላችሁ ብዙ በኮሜንት ትሎ ነበረ የጨረቃይ ፋሚሊዎች ማለት ነው። ይኸው እንግዲህ ዛሬ ቻናል ተከፍቶ ከች ተብሎ እንግዲህ ሀያ አራት ሰዓት ባልሞላው አስር ሺ ሰብስክራይብ ገብቷል። እንግዲህ ደግሞ በሀያ አራት ሰዓት እስተሚገባ ደግሞ ሀያ ሺ ሰብስክራይብ እንደሚገባ ሁላችንም አንጠራጠር ማለት ነው። አንዳንዴ የሰው ፍቅር ስጠኝ የሰው መውደር ስጠኝ የሚባለው እውነት ነው። ሀሚና ብሩኬን ደግሞ ማይወዳቸው ምትንም የማይላቸው ማንም የለው። የሰው ፍቅር አላቸው ሁለታቸው። ማንም ማንም ይወዳቸዋል ማለት ነው። ተፈጣራዊ በታች ማለት ነው። ሰው አላቸው የሚወዳቸው የሚያከብራቸው የምርት ላይ ያላቸው። ና ተዝም የበለጠ ይገባሃል ማለት ነው። ፍጼዬ የምርት ተዝም የበለጠ የሚገባ ልጅ ነው ማለት ነው። ምክንያቱም በዛን ሰዓት ብዙ ነገሮች ብሩ ይፈትኑታል፣ ብዙ ነገሮች አርጎታል። ግን ትክክለኛ ጓደኛ ማለት እንደዚህ ነው ማለት ነው። ግና እንግዲህ የሀይሚና የብሩኬ የአራት ልጆች ፋሚሊዎች ማለት ነው ታሪክ እየሰሩ ይገኛሉ ማለት ነው። ማሻላህ ደስ ይላል ማለት ነው። የሰው ፍቅር ይስጣችሁ፣ ሁላችንም የሰው መውደድ ይስጠን ማለት ነው። የምር የሰው መውደድ የሰው ፍቅር እንደዚህ ያደርጋ ማለት ነው። የምር ሀይሚዬና ብሩኬ ፋሚሊዎች ይለያሉ ማለት ነው። እናንተ አስባችሁታል ሀያ አራት ሰዓት ባልሞላው ምሽክ አድርጎ ሪካርዶ ተሰበረ የአራት ልጆች ወዲያጆች ማለት ነው። እንግዲህ ሀይሚዬና ብሩኬን አላሳፈሯቸው ማለት ነው። ሀያ አራት ሰዓት ባልሞላው ሰአቶች ማለት ነው እንግዲህ አስር ሺ ተገብቷል ማለት ነው። እንግዲህ ደግሞ ሀያ አራት ሰዓት ስተሚሞላው ደግሞ አስር ሺ ማለት ነው ሀያ ሺ ቅር ለም ብሎ ይገባል ማለት ነው። በጣም ደስ ይላል ከምንም በላይ ማለት ነው። የምር ነው አንዳንዴ፣ ማለት ነው ታስበው የሰው ፍቅር፣ የሰው መውደድ እንደዚህ ያደርጋል ብዬ አስባለሁ ማለት ነው። የምር ደስ ይላል ማለት ነው ከምንም በላይ ማለት ነው። እንግዲህ ሀይምዬና ብሩኬን የማይወዳቸዋል እንዴ የለም። ሁለታቸውን ጨረቃ የሚወደዱ የእንትን የሚሉ ስለሆነ በቃ፣ እና በጣም ደስ ይላል ከምንም በላይ ከምንም በላይ ማለት ነው ይገባሃል ማለት ነው። መልካም ጓደኛት እንደዚህ አይነት ነገር እንደዚህ አይነት ጥሩ ነገርም ይገባዋል ማለት ነው። ምክንያቱም በአሁኑ ሰዓት መልካም ጓደኛ ለማገኘት መልካም እንትን ለማገኘት ይከብዳል። ና ግን እንደዚህ አይነት ጥሩ ምርጥ ጓደኛ ስላለው ብሩዬ ደግሞ ከርቶበት ዘና ፈታ ብሎት ደስ ብሎት እንግዲህ እንትን ይገኛል ማለት ነው። አሁንም ሰብስክራይብ ባድርጉት ይሄድ ጉዞ ወደፊት ማለት ነው። ቀን ጠመኑኝ 24 ሰዓት እስተምሞላ ድረስ መቅሪብ ላይ 12 ሰዓት እስተምትሞላ ድረስ 20 ሺ ሰብስክራይብ እንደሚገባ እምነት ነው ማለት ነው። ይገባለን፣ በዚህ አልጠራጠር ማለት ነው እና ደስ ይላል። የፋሚሊዎች ቤተሰቦች ታሪክ እየሰሩ ነው፣ ሪካርድ እየተሰበረ ይገኛል። ጉዞ ወደ ሪካርድ መሰበር ማለት ነው። አሁንም ሪካርዱ እያደር ይሰበራል ማለት ነው እና በጣም ደስ ይላል ማለት ነው። አንዳንዴ የጨረቃ የፋሚሊዎች ማለት ነው፣ በጣም ደስ ይላል። እና ሀይሚዬና ብሩኬም ትለያላችሁ ማለት ነው። የሰው ደስታ የሚያስደስታቸው ልጆች ናቸው ማለት ነው። እንግዲህ በዛ መልኩ ወንድማቸውን ጓደኛውን አስደስቶታል ማለት ነው። ብሩኬ ማለት ነው። ለሀይሚዬ ደግሞ በቃ ትክክለኛ ልክ እንደናተዋ ልጅ ልክ እንደብር እንዳብርሽ ልክ እንደናተዋ ልጅ ወንድሟ ልክ ነው ማለት ነው። ከሁሉም ነገር የእሷን ደስታ የሚጠብቅ የሷን ክፉ የማይመኝ ትክክለኛ ወንድሟ ነው ማለት ነው። ለሀይሚዬ ማለት ነው። እና እንግዲህ የማዳም ቅመሞች ትትመኙት የነበረው ይሄው ከፍተውላችሁ ካች ብለው አመጡላችሁ ማለት ነው። ከናንተ የሚጠበቀው ላይክ ሰብስክራይብ እያደረጋችሁ ማበረታታት ነው ማለት ነው። እንግዲህ አሁንም እየተሰበረ ይገኛል አሁንም በላይ ማለት ነው። እና ብሩዬ ደግሞ እንዲያው ሀይ ሀይም እየጸጉር እንዲያው ሀይም እየጸጉር ፍትህ ለሀይም እየጸጉር ማለት ነው። ነገር እኮ ብሩዬ እኮ ጸጉር ቤት እከፍታለሁ እያለ ነበረ በቃ እንዴ ሃይሚዬ ጸጉር ስትል ሃይሚዬ ጠጉሩ አሁንስ? ሃይሚዬ ለማስተካከል አንድ ሰዓት ሶስት ሰዓት ፈጅቶባት እንጥንቅ ጥንቅ እያለ ለማስተካከል ትሮጣለች ትመጣለች፣ ብሩዬ ምቅርቅር ያርግበታል። አይ ሃይሚዬ ጨረቀዋዬ ማለት ነው። ጨረቀዋዬ በቃ እንደዝ ላንቺ እንትን የሚልብሽ ማለት ነው። እንደዝ እየለፋሽ አንድ ሰዓት ሁለት ሰዓት ፈጅቶብሽ እንደዝ እያረግሽ እየመጣሽ ጸጉርሽን ብሩዬ እንደዝ እያበራሽብሽ በቃ ተሰሪው ሽንቅ ያለ ሹርባት አሰርገሽ ያን ሰዓት ወፍታ ያለሽ ማለት ነው እንጂ እንዲዚ ለፍተሽ ለፍተሽ እየመጣሽ ብሩዬ እያበላሸብሽ። ኧረ ኧረ ኧረ ብሩዬ ተው ተው ተው። ይሄን ጠጉል ለመስራት ስንት ሰዓት እንደፈጀባት ብታቅ ኖሮ ጸጉሯን አታበላሽባትም ነበር። እውነቴን ነው። ስንት ሰዓት እንደፈጀባት ብታቅ ማለት ነው። እንዲዚ አድርገህ ምን ቅርቅር አታረግባትም ነበር ማለት ነው። እሱን ለማስተካከል ምን አይነት ሰዓት እንደፈጀባት ምን አይነት ወቅቷን ሁሉ ውስጥ እንዳረገባት ብታቅ ይህን ጠጉራ አታበላሽባትም ነበር ማለት ነው። እንግዲህ ሀይሚዬ ልም ያለ ሹርባ ተሰርተሽ እሱን መሰራት ተሰርተሽ ትትመጭ ነው እንጂ እንደዚ ሁኔ ተመጣሽ መበላሸቱ በቃ ስለማይቀር ተስፋ ቆርጠሽ እጅግን ባታስተካከል በቃ ብሩዬ ስለሚጫወትበት የሚጫወትበት ማለት ነው። እና ይህን ይመስላልና፣ ሁላችንም የሰው ፍቅር ይስጠን፣ የሰው መውደድ ይስጠን ማለት ነው። ታ አላፈታች የሰው ፍቅር የሰው መውደድ ይስጠን ሁላችንም ማለት ነው። የምሬን ነው። ይህን ያክል ሀይሚ ና ብሩኬ ነው የሚወዳቸው ሰው አለን፣ ደስተምል ድረስ ነው ማለት ነው። ማሻላ፣ ማሻላ፣ ማሻላ። የምሬን ነው። ሁላችንም የሰው ፍቅር የሰው መውደዶች ይስጠን ማለት ነው። በጣም ደስ ይላል ማለት ነው። የሰው ፍቅር ያለው የሰው መውደድ ያለው እንዲህ እዚህ በሄዳችሁበት ትከበራላችሁ፣ በሄዳችሁበት ቀጥ ትላላችሁ ማለት ነው። የሆነ ነገር እንኳ ምትብሎ ይሳካ የሆነ ነገር እንድሌላቸው ማለት ነው። እና በጣም ደስ ይላል ከምንም በላይ ማለት ነው ሀባይቦቼ እና ጉዞ ወደፊት አሁንም ወደ ሀያ ሺ በሀያ አራት ሰዓት ውስጥ እንጠብቃለን። አሁንም ሪካርዱ እየተሰበረ ይገኛል ማለት ነው እና የዛሬያችው ቪዲዮ ይህን ይመስላል። እኔንም ሰብስክራይብ እያደረጋችሁ ለምታበረታትኝ ከልብ ከልብ አመሰግናለሁኝ። ውድ ውድ የተከበራችሁ ቤተሰቦች ማለት ነው የማዳም የቅመሞች ንግስቶች የምወዳቸው የማከብራቸው ማለት ነው እና እንግዲህ የዛሬ ቪዲዮ ይችን ትመስላለች ማለት ነው። ይህንን ቻናል ሸር እያደረጋችሁ አበረታቱኝ። እንግዲህ በሌላ ቪዲዮ ውስጥ የምንገናኝም ሰላም ሆኑ በያላችሁበት፣ አላ ይጠብቃችሁ። ውድ ማዳሚዬ ቅመሞች ራሳችሁን ጠብቁ፣ ራሳችሁን ሁኑ ማለት ነው። ተሁሉም ነገር ራሳችሁን ጠብቁ፣ ሁሉም ነገር ያልፋል፣ እስተሚያልፍ ያልፋል የሚባለው ነገር እየተጠቀም ራሳችንን በቻናቀን እንጠብቅ ማለት ነው እና ይህን ይመስላል። ሰላም አዋሉልኝ፣ መልካም ቀን እምተመኝችላችኋለሁ። ለሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት አላህ ይጠብቃችሁ። ባይ ባይ። ሁላችሁን እንዳላ ብዬ ወዳችኋለሁ። መልካም ቀን